በሃይማኖት ከመጣ ዛሬም ነገ እነግርሃለሁ፣ ይምረርህም ይጣፍጥህም፣ ምንም ስም ስጥ ምን፣ በሃይማኖት ከመጣ እነግርአለሁ አለው። እርግጠኛው እኔ ነው እስከ ሞት ድረስ ይሄ ምንም ወደ ኋላ የምንልበት መንገድ የለም። ግዕዝን ብንመረምረው ሰዎች እንደሚያወሩት የአስማት አይደለም፣ የግዕዝ ቋንቋ የትብትብ አይደለም። የግዕዝ ቋንቋ ጀግና ከሆነ እውነት ያለው ከሆነ ፍርድ ቤት እንገናኝ፣ ይክሰሰኝ ወንጀለኛ ነው የሚል ካለ ፍርድ ቤት ከሶ ማስፈረድ፣ ህዝብ ፊት አቅርቦ ማስፈረድ፣ ወንጀሉን አንድ፣ ሁለት፣ ሶስት ብሎ ቆጥሮ በመረጃ ማቅረብ ነው። ዝም ብሎ እንደ ብድግ ብሎ አልወደውም፣ እጠላዋለሁ፣ አልስማው የሚል ነገር ቢኖር እግዚአብሔር ይማረው ብዬ እጸልይለታለሁ እንጂ እንደስፋ አይደለም። እነን ህዝብ ትቼ እኔ ወደ የትም ወደ የትም አልሄድም። የፌስቡኮችና የሌሎች ወሬ ነው። አይ ወደ ገዳም ይከዳል እንጂ ወደ አሜሪካ ወደ አውሮፓ፣ ከዚህ በኋላ እጅህ ያምርብኛል ሲያምርብኛል። እን እንዴት ሲሆነ ጦር ከፈታው ምንድን ነው የሚባለው? ወሬ የፈታው እንደውም፣ ከዚያው ላይ ካነበባችሁት የማይቀር ዶላርም ሸኝቷል ይላል። እሱም ይዞ ለመሄድ ተዘጋጅቷል ይላል። አይ ምስኪና፣ ዶላር ባገኝ ጸዮንን አስጨርሸበት እዚህ በበነጋው አስመርቀህ ነበረ ዶላር አይደለም፣ በሂሳብ እስቲ ወደዚያ የምሰድበትም ምክንያት የለኝም። ሊበሏት ያማራቸውን አሞራ ምንድነው ይሏታል? ጅግራናት ይሏታል። ሊበሉ የማራቸው ካለ በዚያው በመንገዱ ይሄዱ፣ ምክንያት ግን አይፍጠሩ። ሊያሙም የፈለጉ ካሉ ማሚያ ይፈልጉ። መነኩሴ ብዙም ይታማበታል አይደል? ዝም ብሎ በዚያ በሌላ በሌላው ይሄዱ። እኔም ከህዝብ የጋራ ትጻ ነፍሴ ከህዝቤ ጋር ከማገለግለው ጋር የምርምር ቋንቋቸው ሆኖ ብዙና ብዙ ነገር ተመራምረው እንዲጠቀሙበት የሆነውን ቋንቋ ስማጥፋት በምንም መልኩ ደግሞ በህፃናት አድረው የሚናገሩት ነው። በጣም የሚያሳዝነው ተናጋሪዎቹ ሌላ ሌሎች ናቸው። ምንም የማያውቁ ህፃናትን አነብናቢዎች አድርገው ወደ መድረክ ብድቅ ያደርጓቸዋል። ምንም እኮ የማያውቁትን ነው። በዚያ ይልክ አሁን ህፃናት ገጥመው ህፃናት ደርሰው ህፃናት የቤተ ክርስቲያኒቷን ታሪክ አውቀው በፍጹም በፍጹም። ስለዚህ ከህይወት ምንጭነት የጎደለ ከጠማማ መምህር ጠማማ ትምህርት የተማሩ የሰው ፍቅር የማይገባቸው የቤተ ክርስቲያኒቷን ክብር ያላወቁ ያልተረዱ የግዕዝን ምንነት ሲያልፍ እንኳ በጆሮአቸው ያልሰሙ በውስጡ የተጻፈውን የተቀመረውን የተደመረውን የእያንዳንዱን ነገር ሳይሆን ሲያልፍ እንኳ ጆሮአቸው ያልሰማውን እንዲሁ ዝም ብለው በልዩ